ወሰፈ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ነሣ የህዝቡም ልብ ለስራ ጨከነ። በአዲስ አበባ ከተማ ውስጥ ከ500 ዓመት በላይ እድሜ ያስቆጠረ ታቦት እንዳለ ያውቃሉ? አፄ ልብነድንግል ዘመነ መንግስት ዕድሜ ጠገብና ታሪካዊ የሆነው የመድኃኒ ዓለም ታቦት ከዛሬ 500 ዓመት በፊት በአንድ ደገኛ አባት በዋሻ ውስጥ ተገኘ። ይህ ታቦት ዛሬ ላይ ዘመናትን ተሻግሮ በአዲስ አበባ ሀገረ ስብከት በቦሌ ቡልቡላ ደብረ መድኃኒት መድኃኒ ዓለም ቤተክርስቲያን በ5670 ካሬ ሜትር ላይ እጅግ ግዙፍ የሆነ ታሪካዊ ህንጻ ቤተክርስቲያን እየተሰራለት ይገኛል። ይህን ባሰራሩ ግሩም የሆነውን በፍጥነቱ ወደር የማይገኝለትን በስፋቱም ቢሆን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢትዮጵያ ውጭ ከኢትዮጵያ ውጭ ካሉት ቤተ ክርስቲያን ተወዳዳሪ አይገኝለትም ብለን የምንገምተውን ህንጻ ቤተ ክርስቲያን ተገኝታችሁ አሻራችሁ እንዲታሳርፉ ስል ማሳሰብና መጠየቅ እፈልጋለሁ። ህንፃ ቤተ ክርስቲያኑን ለማጠናቀቅ የገንዘብም ሆነ የማቴሪያል ድጋፍ ስለሚያስፈልገን በሀገር ውስጥም ሆነ በተለያዩ የዓለማችን ክፍሎች የምትገኙ ኦርቶዶክሳውያን የዚህ ታሪካዊ ህንፃ ቤተ ክርስቲያን አካል እንድትሆኑ ጥሪያችንን በማስተላለፍ ከታች ባለው የባንክ ሂሳብ ቁጥር የበኩሎትን አስተዋጽኦ እንዲያደርጉ በእግዚአብሔር ስምን ጠይቃለን። የኢትዮጵያ ንግድ ባንክ የባንክ ሂሳብ ቁጥር አንድ ሺህ 12 87 44 944። የአባይ ባንክ የባንክ ሂሳብ ቁጥር 90 12 11 10 16 39 30 16። የአዋሽ ባንክ የባንክ ሂሳብ ቁጥር 01 35 21 50 84 37 600። የአብሲኒያ ባንክ የባንክ ሂሳብ ቁጥር 21 64 98 አምስት ብላችሁ ማስገባት ትችላላችሁ። ለበለጠ መረጃ 0911 63 42 15። ይህን ነው ቤተ ክርስቲያን የተጀመረ ህንፃ ለማስጨረስ ደመጋቢት ሰባት ቀን 2017 ዓ ምት በቦሌ ደብረሳሌ ምድሃን ያለም ቤተ ክርስቲያን ሁላችሁም ተጋብዛችኋል። ውድ የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን ልጆች ታሪኩን ቀደም ብላችሁ ከአባቶቻችን እንደሰማችሁት ነው። ስለዚህ ከበረከቱ እንሳተፍ፣ በመስጠት ውስጥ መባረክ አለና ከዚህ ታሪካዊ ቤተ ክርስቲያን አሻራችንን እናኑር። መጋቢት 7 ቀን 2017 ዓ.ም በቦሌ የደብረ ሳሌም መድኃኒዓለም ቤተ ክርስቲያን አይቀርም። አዘጋጅ የደብሩ ህንፃ አሰሪ